ሚስት ለባሏ የምትገዛው ለምንድንነው ለምንድነው የምትገዛው? ሚስት ለባሏ የምትገዛው ለምን ነው? እስኪ መገዛት ማለት ባህሪያ ማድረግ ነው። መገዛት የሚለው ነገር ለምሳሌ አንድ ነገር የምነግራችሁ ነገር ሁልጊዜ የእያንዳንዳችን የሆነ የተሰጠን ወንበር አለ። እግዚአብሔር ነው ወንበር የሚሰጠው። ለአዳም ወንበር ሰጥቶታል እግዚአብሔር፣ ለሔዋንም ወንበር ሰጥቷል። ይሄንን ወንበር ሔዋን ቀማለሁ ብላ ብትል አደጋ ላይ ትወድቃለች። ስለዚህ ምንድነው ይሄን ስናስብ አንደኛ ማውቂያል ሚስት ለባሏ የምትገዛው ለምን ነው ብለን ስንል በደንብ ስሙኝ ዛሬ አንደኛ ባል ለሚስቱ ሲነር ወይም ቀዳሚ ስለሆነ ነው። ይሄን በደንብ መገዛት የሚለው ምን ማለት ነው? አንዳንድ ሰው ሲነራ ያከብር። ይሄ ህግ ስለሌለ የብዙ ሰው ቤት ተበጥብጧል። ታናሽ አይታወቅ ታላቅ፣ ታላቅ አይታወቅ ታናሽ። ልክ እንደዛ ሚስት የምትገዛበት ዋናው ምክንያት ለባሏ የምትገዛው ወንዱ የእሷ የበላይ ነው። መጀመሪያ ቀድሞ የመጣው እሺ፣ ምንድን ነው የሚለው? ዘፍጥረት ሁለት ላይ እስኪ ከኔ ጋር አንድ አንድ ሶስት እግዚአብሔር አምላክ እንቅልፍ ጣለበት፣ አንቀላፋም ከጎኑም አንዲት አጥንት ወስዶ ስፍራውን በስጋ ዘጋው። እሺ እግዚአብሔር አምላክም ከአዳም የወሰዳትን አጥንት በማን የወሰዳትን ከአዳም ሲነር ነው ማለት ነው። ከአዳም የወሰዳትን ሴት አድርጎ ሰራት። ወደ አዳምም ክስተት ፈጠረበት አመጣት። ይሁና አመጣ በቃ እዚህ ጋር አመጣት። ልክ ወደ አዳም አመጣት። ከዛ ከዘጋ ከጨረ አዳምም አለ ይቺ አጥንት ከአጥንቴና ስጋም ከስጋዬና እርሶ ከወንድ ተገኝታለች እና ወንድ ሳይሆን ሴት ባል ወንበሩን ይሁት። እዚህ ጋር እሷ ምን ትባል? ሴት ትባል። እሱ ሳ ወንድ ይባል። እሷ ለሱ መገዛት አለባት። አንድ ነገር የምነግራችሁ ነገር በደንብ ስሙ። በህይወት ዘመናችሁ ሁሉ በረከትና እርግማን ያለው በመገዛት ውስጥ ነው። ለምንናገረው ነገር ምላሽ ስትሰጡ ስሰጡ እየተገዛችሁ ነው። ባልሽ ለሚናገረው ነገር ምላሽ ተነሽ። እስኪ ዛሬ ቡና ፊልኝ ብሎ ሲልሽ እኔናት እናት ሻይ አፍልተሽ የምታመጪ ከሆነ ጉድሽ። እሱ ምን እያለ ምን አያለ አንቺ፣ ሸይ ከሆነ በቃ የመገዛት አይደለም ነገር እየበጠበጥሽ ነው። ለምን ብለህ ካልክ ከእግዚአብሔር ጋር እየተጋጨሽ። እንደው እባክሽ ነገ መንገድ አለብኝ ልብሴን እንደው እስኪ ጠብና አዘጋጅልኝ ብሎ ካለ ባሌ፣ እሺ። ከዛ በኋላ ባክ እንቅልፍ ወሰደኝ አልታጠበም ካልሽ ከባድ ነው። ስለዚህ ሰው አባትና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። አዳምና ሚስቱ ሁለቱም ራቁታቸውን ነበሩ፣ አይተፋፈሩም ነበር። በጣም ደስ የሚለኝ እንደው ባልና ሚስት ደስ የሚለኝ እዚህ ጋር አሁን እውነት እናቱን የማይፈራ ወንዳለ አባት ወታደር የማይፈራለ ወንድሙን የማይፈራለ አቤት፣ እርቃኑን ሚስቱ ጋር ነው የሚሆነው። በቃ አይተፋፈሩም ነበር ይላል። ምን እያለ ነው ያለው? የአንቺ ምንድን ነው? ሄሎ ምን ማለት ነው? አንተ አሁን ሰውነትህን ስትጣጣጠብ እንዴ ነው ወይ ምን ያልሁን ነው ግድግዳ አደለ? ምክንያቱም ይሄ የመለኮት ድምጽ ነው። አንዳንዱ ሰው ምን እያለ ነው እያልኩ ነው ይሄው ማለት የሚለመደው በዛኛው ቋንቋ ብቻ ነው። ነገር የሚነገረው ቤታችን ሁሉ ነገር ሽፍንፍ። ችግሩ የሚያለው ደግሞ እኛ ጋር ነው። እዚህ ያንን ነጋገረው ስናስተምር፣ እንደውም ብዙ ነገር ነው የምናስተምረው። ጋብቻ ላይ ማለት ነው። ጌታ ምስክሬ በጣም ብዙ ነገር ሰምታችሁ ማጣቁ ነገር ትማራለች። ከዛ በኋላ ትዳር ቀጥ ይላል በኢየሱስ ክርስቶስ ደም። እኛ በደረስንበት እውቀትና ሌብል ከኛ በላይ ደግሞ ብዙ የደረሱ ሰዎች አሉ። ሁሉም በደረሰበት ይመላለስ ስለሚል ስለዚህ የመጀመሪያው ነገር ምን አይሉም አይተፋፈሩም ነበር። የሚተፋፈሩት ባልና ሚስት ያልሆኑ ናቸው። ገላ ካህን ለሌላ ሰው ማሳየት አትችልም። እኔ አባት ስማ፣ ገላሽን ለሌላ ወንድ ማሳየት አትችልም። ለምን ብለሽ ቃል አካልሽ አይደለም፣ የእግዚአብሔር መርህ ስለሆነ የምንታዘዘው የምትታዘዘው የማን መርህ ስለሆነ? እስኪ በሉ የእግዚአብሔር መርህ ስለሆነ በሉ ምን የምትለው የምትገዛው? ይሄ መገዛት የሚለው ነገር ስንናገረው ቀላል ይመስላል። እዛ ላይ ምናልባት በጣም ዋና የእሷ ጉዳይ መገዛት አለባት የሚል ነው፣ መጽሐፍ ይናገራል። ሚስት ለባሏ መገዛት አለባት። እግዚአብሔር ክርስቶስ ለአብ እንደተገዛ፣ እስከ ሞት ድረስ እንደተገዛ፣ ሚስት ለባሏ መገዛት አለባት። እሺ መሩን እንስማ። ኤፌሶን 5 22 ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። እውነት ነው። ለጌታ ይገዛሉ አይደል? እንደውም እኩል እኩል ያደረገው አቤት ጌታ። እዚህ ጋር ሚስቶች ሆይ ለና ለጌታ እንደምትገዙ ለባሎቻችሁም ተገዙ። ተገዙ የሚለው ጌታ ከኔ ጋር እኩል ተገዙ እያለ ነው። ሁልጊዜ ጌታን ጌታን ብላ ለባሏ ኖ ኖ ኖ ብትል አይሆንም። እንደውም ጌታ ለምን አውሎስ ለጌታ እንደምትገዙ ለ ባሎቻችሁ ተገዙ። ኢየሱስ ጌታ ነው። ሶስተኛ መገዛቷ የባሏን ክብር ለማስጠበቅ ነው። የማንን ክብር ለማስጠበቅ ነው? የባሏን ክብር ለማስጠበቅ ነው። ባል እንደሆነ ራስ እንደሆነ የበላይ እንደሆነ እያወጀች ነው። አልገዛም በላስትል መንደር ይሰማል፣ ሰፈር ይሰማል። እቺ ባሏን የምትንቅ ሚስት እንዳትባይ ሰፈር፣ ባልሽን በማክበር ለባልሽ በመገዛት መታወቅ አለበት። ለቤተ ክርስቲያንም ምሳሌ መሆን አለባት። የባሏን ባልነት ማክበር ስላለባት ሚስትነት ሳይሆን የባሏን ምን፣ ቅድም እዛ ጋር ሚስትነቷን መቀበል አለባት ብለናል። እዚህ ጋር ደግሞ የባሏን ባልነት ማ ማክበር ስላለባት መገዛት ተፈጥሯዊ ምላሽ ነው። ሄሎ ሚስቶች ሰማችሁ። መገዛት ምንድን ነው? ተፈጥሯዊ ምላሽ ነው። ከእግዚአብሔር አብ ጀምሮ ተፈጥሯዊ ምላሽ ነው። ቤተ ክርስቲያን ለክርስቶስ መገዛት አለባት። የለባትም? አለባት፣ አለባት። ማንኛውም ሰራተኛ ለአለቃው መገዛት አለባት። ስለ ተፈጥሮ ነው የምናወራው። ቤተ ክርስቲያን ለክርስቶስ መገዛት አለባት። ማንኛውም ሰራተኛ ለአለቃው መገዛት አለበት። ልጆች ለማ ለወላጆቻቸው ምን መሆን አለባቸው? መገዛት አለባቸው። ሚስት ለባሏ ይህንን መር ማንም ሰው ማክበር አለበት። ሰራተኛ ለማን ነው መገዛት ያለበት ላለቃው መገዛት አለ። ዞር ባላል ገዛ ምናም ብለህ ብትል እዛ ጋር ከባድ ነገር ይጠብቃል። በባልና በልጆችና በወላጆች መካከል ደግሞ ለመገዛት ልጆቻቸውን መግራት አለባቸው፣ ማሳደግ አለባቸው፣ ስርዓት ማስተማር አለባቸው፣ ምሳሌ መሆን አለባቸው፣ እንዲገዙ ማድረግ አለባቸው። እንድትገዛ ማስለመድ ያለበት ማን ነው? ባል ነው። አሁን ዛሬ የምናወራው ባል ነው። ባል ሚስቱን ማስለመድ አለበት። እንዴት መገዛት እንዳለባት ማስለመድ አለበት። ልጆች ደግሞ ወላጆቻቸው ማስለመድ አለባቸው። የሚስት የትኩረት አቅጣጫ፣ በደንብ ስሙኝ። ባሎችም ስሙ፣ ሚስቶችም ያገባችሁም ያላገባችሁም፣ ለነጋችሁ የሚስት የትኩረት አቅጣጫ አንደኛ መገዛት ላይ ማትኮር አለባት። ደግሜ ይላሉ፣ መገዛት ላይ ማትኮር አለባት። ይሄ ጉዳይ ልክ ከውስጥ ሽሙቃት የለበትም። መገዛት ላይ ማትኮር አለባት። ሁለተኛ ውስጣዊ ሰውነቷ ላይ ማትኮር፣ ውስጣዊ ሰውነቷ ውጭ ውጭ ላይ ሳይሆን ውስጣዊ ሰውነቷ ላይ ማትኮር አለባት። ምን ማለት ነው? ይሄ ማለት ውስጣዊ ሰውነቷ ላይ ማትኮር አለባት ብለን ስንል፣ አንዳ ጴጥሮስ ላይ ምዕራፍ 3 ቁጥር 1 እስከ 5፣ ውስጣዊ ሰውነቷ ላይ ማትኮር አለባት ብለን ስንል እንደዚህ ይላል። ምን ነው ሚለው? ሁሉም ሰው ያንብበው። እንዲሁም እናንተ ሚስቶች ሆይ፣ ባሎች አይለም፣ ሚስቶች ሆይ፣ ከባሎቻችሁ አንዱ ለትምህርት የማይታዘዙ ቢኖሩ ተመልከቱ፣ ሚስቶች ለእግዚአብሔር ቃል ራሱ የማይታዘዙ ቢኖሩ እ በፍርሃት ያለውን ንጹህ ኑሯችሁን እየተመለከቱ አሁን ባል የማይገዛ እንኳ ቢሆን ባንቺ ንጽህና ምን መሆን አለበት ያይሽና ይመለከትሽና እዛ ጋር ምንድ ነው የሚለው ኑሮሽን ያይና እ ምንድ ነው የሚለው እዛው ጋር ቢኖሩ በፍርሃት ያለውን ንጽህና ኑሯችሁን እየተመለከቱ ያለ ትምህርት፣ በሚስቶቻቸው ኑሮ እንዲገኙ ተገዙላቸው ያለ ትምህርት ያለምንም ምክንያቱም እሷ ምን መሆን አለባት? ምሳሌ መሆን አለባት። ክብር ላይ ሲሆን ግን እነኚህ ውጭ ላይ የሚያተኩሩ ሰዎች ይሄ ህይወት የላቸው። ይሄ ህይወት ያለው ደግሞ ቤተክርስቲያን ውስጥ ነው። ምን ላይ ነው የሚያተክሩት? ውስጣዊ ሰውነታቸው ላይ የሚያተኩሩት። ስለዚህ እዚህ ገስሞ ለእናንተም እግሩን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናፀፍ በውጭ የሆነ ሽልማት አይሁንላችሁ። ቁጥር አራት ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለውን ላቸ፣ የዋህና ዝግተኛ መንፈስ የማይጠፋውንም ልብስ ለብሶ የተሰወረ የልብ ሰው የተሰወረ የልብ ሰው ይሁንላችሁ። እንዲሁ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉት ቅዱሳን በማ ተስፋ ያደረጉ በልብሳቸው ሳይሆን በእግዚአብሔር ተስፋ ያደረጉ ቅዱሳን ሴቶች ደግሞ ለባሎቻችሁ ሲገዙ ተሸልመው ነበር። ሁለቱንም ያገናኘዋል። አትልበሺ አይደለም፣ ወይም ደግሞ ትኩረትሺ ልብስ ላይ ብቻ አይሁን። አሁን እኮ ያንም ነገር እየጠፋ ነው። እውነት አይደል? ልክ ሲያገቡ ያ ነገር ይጠፋል። መጀመሪያ ግን ምን ላይ ነበር ትኩረት የነበረው? መጋጋጥ ላይ፣ ልብስ ላይ፣ መዘነጥ ላይ መንፈሳዊ ነገር የለም። ልክ ባል ሲያገቡ እነዛን ሁሉ ይጠሉ፣ ከዛም ይለብሳሉ። ብጃማ አረን። ጌታ ይባርከሽ። ብጃማ፣ እኔ ደግሞ ዛሬ እንደዚህ ያደርገዋለሁ። ብጃማውን ወደ መልካም ልብስ ቀየርኩት። ሲጋ የምናገረው ነገር ስላለኝ አትልበሽ ሳይሆን ልበሽም እመጣለሁ። ግን አሁን ያላገባችሁ ሰዎች ሴቶች፣ ለእናንተ ልንገራችሁ፣ ትኩረታችሁ ድምቀት ላይም አይሁን እ ያገባችሁም ትኩረታችሁ ድምቀት፣ አለባበስ፣ ወርቅ ላይ የሆነ ነገር ካልተገዛ ዘራፍ በጠብጣለሁም አይሁን ዝግ ያለ ልብስ ውበትሽን ሊያደምቅ የሚችል መንፈስ ያለበት ሰዎችን ወደ ሌላ ነገር የማይስብ ልብስ ልበሽ። ኢየሱስ ጌታ ነው። የተፈጠርሽው ለእኛ ዘውድ ስለሆንሽ ማለት ነው። ስለዚህ ያልሆነ ነገር በማድረግ ውስጣዊ ነገርሽን እየጎዳሽ፣ መንፈሳዊ ነገርሽን እየጣልሽ፣ ልብስ ላይ ብቻ የማታተኩሪ ባላንስ ነው የሚያደርገው ነገር ግን ልብስ ላይ ደግሞ ሲመጣ እምን ይሉ ነበረ? ለባሎቻቸው ሲገዙ ተሸልመው ነበረ። ምን ማለት ነው? እየተገዙም ደግሞ ለብሰው ነበረ ይላል። ከእንደገና ደግሞ ልጨምርበት ና ማት ለብሱ ደግሞ አላችሁ። የሚለብሱ በአግባቡ ይልበሱ። ስለዚህ ይህንን አለባበስ ከቤተ ክርስቲያናችን ላይ መጥቸዋል። ወንዶችም አሜን በሉ ባካችሁ። ስለዚህ እህቶቻችን ለእንጀራ ብለው ተገደው የሚለብሱት ልብስ እንኳን ያሳዝናል። ታዲያ እኛ እነሱ ነው መምሰል ያለብን? አለባበሳችን ገላሽም በአግባቡ መጠበቅ አለብሽ። ስለዚህ ሰዎችን ወደማይሆን ነገር ውስጥ የሚያስገባ ሳይሆን ዝግተኛ የተሰወረ ልብ ይለዋል። እግዚአብሔርን የሚፈራ አለባበስ ደምቀሽ ጸጉርሽ አምሮ ሁሉ ነገርሽ አምሮ እግዚአብሔር ይመስገን ሌላ ነገር አይጎለጉልም ማለት ነው። የሰው መንፈስ አይሰርቅም ማለት ዋ በቃ ቺ እግዚአብሔርን የምትፈራ ይታወቃል። ሌላው ደግሞ ልክ ሚስት ካገባ በኋላ ልክ እንትን ልጅ ስትል ቻው ነጋት ቀይ ከኳስ ሜዳ እንደወጣች ሁል ጊዜ የሆነ ጎጎራ፣ ሁል ጊዜ የሆነ ቸርች እንትን ሲባል ሁል ጊዜ ሰውየው ከዛ በኋላ በቃ ወይኔ ይላል ማለት ነው። እናቴ ቤት ደግሞ ሁል ጊዜ አንቺም እየለበሽ ድመቂበት። አንዳንዱ አመት ባል ሲደርስ ይችላል አመት ባል ሲደርስ ሩባ ይሰራ የኔ ባልሽ ሁል ጊዜ ለአንቺ አመት ባልሽ ነው። በኢየሱስ ሁልጊዜ ንጽህና ሻካራዲያ ልሳንም ካለ አሜን አሜን። ለምን እንደሆነ ታውቃለ? አያልቅማ ማለቂያ የለውም። ይሄን ቀለበት ማለቂያ የለውም። ኢየሱስ ጌታ ነው። ስለዚህ አንዳንድ ጊዜ ከነጭስ ጫው ይሄ አይሆንም መልበስ አለብሽ። ያለሽን በንጽህና ልበሽ። እየለበሳችሁ ደግሞ ያልሆነ ነገር ውስጥ ገብታችሁ መንፈሳዊ ነገራችሁን የምጥሉ እዚህ ጋር ጴጥሮስ ተው ይላል። ክብር ለየት ሲሆን ላለበሰውም እንዲለብስ ለለበሰውም በአግባቡ እንዲለብስ ከዛ እና ይሄንን ነገር ማድረግ አለብን። በተለይ እኔ በጣም የምናደደው ነገር ቤተ ክርስቲያን ውስጥ በጣም በጣም በጣም በጣም የምነግራቸው ነገር ንጽህናችንን መጠበቅ አለብን። ወንድም ሴትም ከጥርሳችን ጀምሮ ከሁሉ ነገራችን ጀምሮ ዝም ብለ እንደተፈጠርን መሆን የለበትም። ለምሳሌ ጸሎት እየጸለይን እያለ ንጽህና የጎደለው ሰው ጋር ከቆም መንፈስ ቅዱስ ሰውየው ሴንስ ለማድረግ ይረበሻል። ስለዚህ ንጽህና ወሳኝ ጉዳይ ነው። ምክንያቱም ምን ማለት ነው እዚህ ጋር የሚናገረው ነገር ንጽህናችሁን አትጠብቁ አይደለም። ወንድም ሆነ ሴትም ሆነ ንጽህናውን መጠበቅ አለበት ራሱን መጠበቅ አለበት። ንጽህና ወሳኝ ጉዳይ ስለሆነ ንጹህ ልብስ መልበስ ወሳኝ ስለሆነ አንዳንድ ሰው ዝም ብሎ ያው መድረክ ላይ ራሱ ሰው ሲወጣ አንዳንድ ጊዜ ግራ ነው የሚገባኝና ማለት ራሱን መጠበቅ አለበት። መድረክ አሁን መድረክን የሚያክል ነገር እየተሰጣው ዝም ብሎ አይሆንም። እንዴት ነው ዝም ብሎ ከኔ የተሻለ ሰው እኮ እዚህ ጉባኤ ውስጥ አለ። ባለባበሴ ሰዎቹን ሰውየውን ማክበር አለብኝ። ፕሮግራም አለኝ ብዬ ካልኩኝ ራሴን ጠብቄ በአግባቡ ጥርሴን ፈግፍጌ ድንገት ጸሊለ አፌ እንዳይሸጠኝ ብብቴ እንዳይሸጠኝ በአግባቡ ማገልገል አለብኝ። ለምን ብለን በምንልበት ንጽህናውን ከኔ በላይ የሚጠብቅ ሰው ስላለ እኔ ራሴ መጠንቀቅ አለብኝ። ለምሳሌ አሁን የሆነ ቦታ ዝም ብዬ ዘፍዘፍ ብዬ የሆነ ቦታ ዝም ብዬ የማይረባ ሰው ሆኜ ሴት የእኛ ቸርች መሪ ነው ብሎ ለመናገርም ያስጠላል። ማንም ሰው የእኛ ቸርች ዘማሪ ለመናገር የእኛ ቸርች ሰባኪ መልበስ አለበት፣ ንጽህናው መጠበቅ አለበት። የኛ ቸርች አባል ስለዚህ ንጽህና ወሳኝ ጉዳይ ነው። ሶስተኛ ባሏን ማሞገስ መንከባከብ አለባት። ባሏን ማሞገስ መንከባከብ አለባት። ተንከባከቢው ኢየሱስ ያደናል። ከአንተ ውጭ ሌላ የለም ኧረ ብለሽ በደንብ የኔ እናት የዛን ጊዜ በቃ ብዙ ነገር አለ እና እግዚአብሔር ይረዳናል። አሜን። በዚህ ትምህርት ምን አለች ሳራ አንደኛ ጴጥሮስ 3፡6 ምን አለች? እንዲሁ ሳራ ለአብርሃም ጌታ ብላ የጠራችው ታዘዘችለት። እናንተም ከሚያስደነግጥ ነገር አንዳች እንኳን ሳትፈሩ መልካም ብታደርጉ ልጆቿ ናችሁ። ለማን የተጻፈው? ለእናንተ። እግዚአብሔር ይረዳናል። በዚህ ትምህርት ኢየሱስ ጌታ ነው።